በስማ ወልዶ ወመንፈስ ቅዱስ አሐዱ አምላክ አሜን። የግንቦት ድርሳነ ገብርኤል በልዩ ቅዱስነቱ የሚቀደስ በጌትነቱ የሚመሰገን አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም እናምናለን። አብ ከልጁ አይበልጥም፣ ወልድም ከአባቱ አያንስም። በእሱና በልጁ መካከል የሚቀዳደሙበትን ዘመን ፈጽሞ የለም አይኖርምም። ሁሉ ከሱ የተገኘ ሁሉ ገንዘቡ ነው። ሁሉ በእርሱ የተገኘ ሁሉ ከእግሩ በታች የሚገዛለት ነው። ስለዚህ ህም ከእኛ ዘንድ ለሱ ምስጋና ይገባዋል፣ ለእኛም ከእሱ ዘንድ ስርየት ማግኘት ያሻናል በማለት እየማለድን በግንቦት ፲፱ ቀን የምናነበው የምንጸልየው የሰራዊት መልአክት አለቃ የሚሆን የቅዱስ ገብርኤልን ድርሳን ይህ ነው። ጸሎቱና በረከቱ ከአገልጋዩ ከእኔም ከነመላ ቤተሰቦቼ ጋር ለዘላለሙ ይኑር አሜን። አንደኛ ምዕራፍ። ናቡከደነጾር በነገሰ በአስራ ስምንት ዓመት ቁመቱ ስድሳ ወርዱ ስድስት ክንድ የሆነ የወርቀ የወርቅ አሰርቶ ዱራን በሚባል በባቢሎን በረሃ ካቅመ ካቆመ በኋላ መሳፍንቱ በመኳንንቱ እንዲሁም የሀገሩ ታላላቅ ሰዎች በጠቅላለው የባቢሎን ሕዝብ ተሰብስቦ ላቆመው ምስል የምረቃ በዓል እንዲሰበሰቡ አዋጅ አስነገረ። ንጉሱም በምስሉ ፊት በቆመ ጊዜ እናንተ ከየ ክፍለ ሀገሩ የተሰበሰባችሁ ህዝቦች ሆይ፣ ንጉሱ የሚሉትን እንዲህ ነው። ነጋሪትን፣ የበገና፣ የመሰንቆ፣ የጸናጽል፣ የከበሮ፣ የቃጭል ድምፅ እንዲሁም ዘፈንና ጨዋታ በሰማችሁ ጊዜ ንጉሱ ላቆመው የወርቅ ምስል ስገዱ። ተገዝታችሁም ተገዥነታችሁም ግለጹ። ያልተገዛና ያልሰገደ ግን በሚነድ የእሳት ጉድጓድ ውስጥ በፍጥነት ይጣል ሲል አዋጅ ነጋሪው በታላቅ ቃል አሰምቶ በመናገር ጥብቅ ትእዛዝ አስተላለፈ። ህዝቡም ሁሉ እንደታዘዙት የነጋሪት የበገና የመሰንቆ የዛጉፍ የቃጭን የሙዚቃ መሳሪያ ድምፅ በሰሙ ጊዜ ናቡከደነጾር ላቆመው ምስል ሰገዱ፣ ተገዥነታቸውንም አረጋገጡ። ከዚህም በኋላ የፋርስ ሰዎች ወደ ናቡከደነጾር መጥተው ንጉሶይ፣ አንተ ዘለዓለም ህያው ነ አህዛብ ሁሉ የነጋሪት የበገና የመሰንቆና የጸናጽል የከበሮና የሙዚቃ ድምፅ በሰሙ ጊዜ መጥተው ናቡከደነዞ ጾር ላቆመው ምስል እንዲሰግዱና እንዲያገለግሉ ጥብቅ ትእዛዝ አስተላልፈ ነበር። ነገር ግን በባቢሎን አውራጃ የሾምካቸው ሲድራቅና ሚሳቅና አብደናጎ የተባሉ የአይሁድ ሰዎች ትእዛዝን ባለመቀበል አምላክህን አላመለኩም ላቆምከውም የወርቅ ምስል አልሰገዱም በማለት ወነጀሏቸው። ያን ጊዜ ንጉሱ ናቡከደነጾር በኃይል በመቆጣት ሲድራቅ ሚሳቅ፣ አብዳናጎን አምጧቸው ብሎ አዘዘና አምጥተው በፊቱ አቆሟቸው። ከዚህም በኋላ ናቡከደነጾር እናንተ ሲድራቅ ሚሳቅና አብደናጎን በእኔ አምላክና አናመልክም ላሰራሁትም የወርቅ ምስልም አንሰግድ ማለታችሁ እርግጥ ነውን? አላቸው። አሁንም ምናልባት በእንቢተኝነታችሁ ጸንታችሁ የነጋሪት፣ የበገና፣ የዛጉፍ፣ የጸናጽል የከበሮና የሙዚቃ ድምፅ በሰማችሁ ጊዜ ላቆምኩት ምስል ባትሰግዱ በሚነድ የእሳት ጉድጓድ ውስጥ ትጣላላችሁ። በዚያን ጊዜ ከእጅ የሚያድናችሁ አምላክ እንደሌለ ወቁ አላቸው። ሲድራቅና ሚሳቅ አብደናጎም ንጉሶይ ይህን ጥያቄህን፣ ትእዛዝህን ልንቀበለው አንችልም። አምላክንም አናመልክም። ለሰራውም የወርቅ ምስልም አንሰግድም። አምላካችን በሰማይ አለ። እሱም ከእጅና ከእሳት ትም ከመሳሰሉት መከራዎች ሁሉ ሊያድነን ይችላል። ስለሆነም ንጉሶ አዳኝነቱን ልታውቅ ይገባሃል ሲሉ መለሱለት። በዚህም ጊዜ ንጉሱ ናቡከደነጾር በሲድራቅ በሚሳቅና እና አብደናጎ አነጋገር በኃይል ተቆጣ። ደሙም ፈላና ፊቱ ሁሉ ተለዋወጠ። ከንዴቱም የተነሳ እሳት አንድደው የታወቁ ኃያላን አርበኞች ሲድራቅ፣ ሚሳቅ፣ አብደናጎን አስረው ከእሳት ጉድጓድ እንዲጥሏቸው አዘዘ። ከዚያም ከነልብሳቸው ጫማቸው ከነልብ ልባልባቸው ጋር እጃቸውና እግራቸውን አስረው ከሚነደው የእሳት ጉድጓድ ውስጥ ጣሏቸው። የንጉሥ ትእዛዝ መፈጸም ግዴታ ነውና ግዴታ አለና፣ እነዚህም ሶስት ሰዎች ማለት ሲድራቅ ሚሳቅና አብደናጎ እጅ እግራቸውን እንደታሰሩ በሚንቦገቦገው የእሳት ጉድጓድ ውስጥ በጨመሯቸው ጊዜ በእሳቱ መካከል እየተመላለሱ እግዚአብሔርን ያመሰግኑ ጀመር። ጭፍሮቹም ይህ አድራጎታቸው አልበቃ ብሏቸው በድጋሚ ለንጉሡ ነግረው ለእሳቱ ማጠናከሪያ የዶሮ ማርዲን የወይን የሐረግ ቅንጭብና ቁልቋል ጨመሩበት። የእሳቱም ነበልባል ከጉድጓዱ ወደ ላይ ክንድ ያህል ወደ አየር ወጥቶ እየተወረወረ በእሳቱ ጉድጓድ አካባቢ የሚገኙትን ከለዳውያን አቃጠላቸው። በዚህም ጊዜ የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል አናንያ ዛሪያ ሚሳኤል ወዳሉበት ወርዶ የእሳቱን ነበልባል በመታው ጊዜ እንደ ውሃ ቀዘቀዘ። እነሱንም ቅንጣት ታህል አልነካቸውም። ለመውጣትም ሆነ ከወዲያ ወዲህ ለመዘዋወር ችግር አልፈጠረባቸውም ነበር። ያን ጊዜ ሶስቱ ሰዎች ማለት ሲድራቅ ሚሳቅና አብድናጎ የአባቶቻችን አምላክ እግዚአብሔር ይክበር ይመስገን፣ እርሱ ልዑል ነው፣ ለዘላለም ምስጉን ነው እያሉ በአንድ ቃል እግዚአብሔርን በሳቱ ጉድጓድ ውስጥ እንዳሉ አመሰገኑት። ናቡከደነ ጾርም ሲያመሰግኑ በሰማ ጊዜ እያደነቀ ፈጥኖ ተነስቶ ቆመና አሽከሮቹን ከእሳት ጉድጓድ ውስጥ አስራችሁ የጣላችኋቸውን ሶስት ሰዎች አልነበሩምን ብሎ በጠየቃቸው ጊዜ አዎ፣ ንጉስ ሆይ አሉት። ንጉሱም እኔ አራት ሰዎች ከእስራታቸው ተፈተው በእሳቱ መካከል ሲመላለሱ አያለው። እሳቱም ምንም የነካቸው ነገር የለም። ይልቁንም አራተኛ የእግዚአብሔርን ልጅ ይመስላል አለ። ከዚህም በኋላ ናቡከደነጾር ወደሚነደው የእሳት ጉድጓድ ሄዶ እናንተ የልዑል እግዚአብሔር አገልጋዮች ሲድራቅና ሚሳቅ አብደናጎ ከእሳቱ ውስጥ ውጡ አላቸው። እነዚህም ሲድራቅና ሚሳቅ አብደናጎ ከእሳቱ ጉድጓድ ፈጥነው ወጡ። በዚህም ጊዜ መኳንንቱ መሳፍንቱንና የንጉሱን ጦር አለቆች ሁሉ እነዚያን ሰዎች እሳቱ ከእግር ጥፍራቸው እስከ ራስ ፀጉራቸው ያለውን ሰውነታቸውን እንዴት እንዳላቃጠላቸው በጠቅላላው አንዳችም ጉዳ ሳይደርስባቸው ከእሳቱ ጉድጓድ እንደወጡ እንዴት እንደወጡ ለማወቅ ተሰበሰቡ ናቡከደነጾርም የሰማይ የምድር ንጉስ እግዚአብሔር ብቻ መሆኑን አምኖ በፊታቸው ሰገደ። ሁለተኛ ምዕራፍ። አሁንም የተወደዳችሁ ወንድሞች ከፈጠርከው ፍጥረት ሁሉ አንዱን ከሌላው ልዩነት ሳታደርግ ትወዳለህ ብሎ መክበብ እንደተናገረ አምላካችን እግዚአብሔር እንለምነው። ምንም እንኳን በፊቱ በደለኞች ሆነን ብንገኝም እሱ በደላችንን ይቅር ይለናልና ስለ ደካምነታችንም ይታገሰናልና ዳግመኛም ሁሉም መፍጠርህና አገዛዝ ይቅር አንድ እንድትል ታደርግሃለች ብሎ እንደተናገረና እኔን ሶስቱን ሲድራቅና ሚሳቅን አብደን አጎን ከሚነድ የእሳት ጉድጓድ እንዳወጣቸው እንዳዳናቸው እኛንም የቅዱስ ገብርኤልን ልኮ በዚህም በወዲያኛው ዓለም ያድነን ዘንድ ራሳችንን ዝቅ ዝቅ እያደረግን እንለምነው። ያለ ትህትና ዋጋ አይገኝምና ስለዚህ ትህትና ምግባራችን ሁሉ ምግባራችን የምትሸከም ረቂቅ ምድር ናት ሲል መጽሐፍ ተናገረ። ነቢዩ ዳዊትም ሐሰት የኃጢአት ምንጭ ነው ብሎ እንደመሰከረ ዳግመኛም አቤቱ በድንኳን ውስጥ ማን ያድራል? በመንፈስ ቅዱስን በጠየቀ ጊዜ እውነትን የሚናገር ብለባልንጀራው ቃል ኪዳን ገብቶ የማይከዳ ነው ተብሎ እንደተመለሰለት ባፋችን ሐሰትን ከመናገር እንቆጠብ። በወንጌልም በሐሰት የሚመሰክር ሁሉ እንደሚፈረድበት ተነግሯል። ስለዚህም ሁላችን በክርስቶስ አደባባይ እንመርመር እንመረመር ዘንድ ግዴታ አለብንና ከሐሰት እንራቅ። ጸሎቱና በረከቱ ከአገልጋዩ ከእኔም ከፍቅርተ ማርያም ከነመላ ቤተሰቦች ጋር ይሁንና ይጠብቀን ለዘላለሙ አሜን። ሶስተኛ ምዕራፍ አማላጅነቱ። በጥምቀት የተወለደው እኛን ለዘላለም ይጠብቀን የመላእክትም አለቃ ቅዱስ ገብርኤል ያደረገው ታምሪ ነው። ኔቅሎን በሚባል ሀገር ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ቤተ ክርስቲያንን ለማሰራት በተነሱ ጊዜ የመላእክት አለቃ ቅዱስ ገብርኤል ለቤተ ክርስቲያኑ የሚበቃውን ቦታ ከልሎ ሰጣቸው። ከአንድ ወር በኋላም ስለ ቤተ ክርስቲያኑ ስራ ከንጉሱ ታስፈቅድለት ዘንድ እንዲሁም ማንኛውም ለቤተ ክርስቲያን የሚያስፈልገውን ሁሉ ታስፈጽምለት ዘንድ አውር ንግስቲቷን ጠየቀው። ወደዚያ ሀገር ሄዶ የቅዱስ ገብርኤልን ቤተ ክርስቲያን ለመስራት ንጉሱን ፈቃድ ቢጠይቀው ስለከለከለው ይህ አውር ሲያዝን ይኖር ነበርና በዝችም ቀን የብርሃን ልብስ ለብሶ የመላእክት አለቃ ቅዱስ ገብርኤል ለንጉሱ ተገለጸለት። ንጉሱም ባየው ጊዜ ደነገጠና በግንባሩ ከመሬት ላይ ወደቀ። የመላእክት አለቃ ቅዱስ ገብርኤል ግን ከወደቀበት አነሳውና ታውቀኛ ያለህን ብሎ ቢጠይቀው አላውቀም፣ ይልቁንስ ፈቃድ ይሁንና የሰማይ አምላክ እንደሆንክ ንገረኝ። እኔ ከዛሬ ጀምሮ ከዛሬ በቀር ይህን የመሰለ የብርሃን በፍጹም አይቼ አላቅም። ስለዚህም አንተን ከመፍራት የተነሳ ሰውነቴ በፍጹም ቀልቷልና አለው የመላእክት አለቃ ቅዱስ ገብርኤልም እኔስ ንጉሱ አምላክም አይደለውም ነገር ግን የንጉሶች ንጉስ የጌቶች ጌታ የሰውን ህይወት በመሃል እጁ የያዘ ሰማይና ምድርን የፈጠረ እውነተኛ አምላክን የሚሆን የእሱ አገልጋዩ ባህሪያው ነኝ እንጂ ሲል ገለጸለት እኔስ አሸናፊ በሚሆን በእግዚአብሔር ፊት ከሚቆሙ ከሊቀነ መላእክት አንዱ ገብርኤል እባላለሁ አለ ዓለሙን ሁሉ የሚገዛ የእሱ መላእከ ሀይሉ የፍጹም ደስታ የምሥራች የምናገር እኔ ነኝ የምድር ነገስታት ሁሉ ለስልጣኑ ተገዢ የሆኑ ድኖችን የሚያከብሯቸው ትዕቢተኞችን የሚያዋርዷቸው የፈቀደውን የሚያደርግ ያሰበውን የሚፈጽም እሱ እግዚአብሔር ልጅ የእግዚአብሔር ልጅ ንጽት ድንግል የሴቶች ሁሉ ንግስት ከምትሆን ከማርያም ሰው ከመሆኑ አስቀድሞ የአዲስ ልደትን የምስራች ዜና ያመጣ ሆኔ ነኝ። እነሆ አሁን የምነግርን የማዘን ትእዛዝ ተቀብለ በስራ ላይ ካላወርክ በቅጽፈት አጸፋለሁ ብሎ መልአኩ አስፈራራው። ንጉሱም አቤቱ ጌታዬ፣ ለክብር ምስጋና እያቀረብኩ ያዘዝከኝን እፈጽማለሁና የማደርገውን ንገረኝ አለው። የመላእክት አለቃ ቅዱስ ገብርኤልም ማለዳ ስትነሳ እንደተገለጽኩል እንደዳነ ነገርኩ ለንግስቲቱ ንገራት። አውርን ወደ ሀገሩ ይሄድ ዘንድ አሰናበተው። እንደተጻፈውም የቤተ ክርስቲያኑን ጣሪያ የቤተ ክርስቲያኑን አደራ ሁሉ ተቆጣጥረ ለአውር ስጠው። ለቤተ ክርስቲያኑም ህንፃ ማሰሪያ የሚሆነውን ገንዘብና ልዩ ልዩ የጌጡን አይነት እንዳትዘነጋ ተጠንቀቅ። እንግዲህ በያዘዝኩ መሰረት ፈጽመ ብትገኝ በመንግስተስ እጠብቅሃለሁ። በዘመንህም ሁሉ የሚቃወመ ቢነሳ አጠፋዋለሁ። ይህንንም ከነገረው በኋላ የመላእክት አለቃ ቅዱስ ገብርኤል ከእሱ ተሰወረ። በረከቱ ረድኤቱ ከአገልጋዩ ከኔ ከፍቅርተ ማርያም ከሁሉም የቅዱስ ገብርኤል ማኅበርተኞች ጋር ለዘላለሙ ይጠብቀው አሜን። አራተኛ ምዕራፍ። ዳግመኛም ንግስት ወዳለችበት ሄዶ የአውረን ነገር ለንጉሱ እንደነገረው ነገራት። ንጉሱም ፀሐይ ከመውጣቱ በፊት በማለዳ ንግስቲቱን እንዲጠሯት መልእክተኞች ላክ ከመጣችን በኋላ ያየውን የሰማውን ሁሉ ነገራት። እሷም ይኑን የመሰለውን ነገረችው። ቀጥሎም አውር በህፃንነቱ ወራት ሳለ በክንፎቹ ሲታቀፈው አንዳንድ ጊዜም ከራሱ በላይ ሲረብበት ተመልክቻለሁ። ነገር ግን ማን እንደሆነ አላወቅኩም ነበር። ስለዚህም አሁን አውርን ከዚህ እንዲቀመጥ አታስገድደው፣ ወደ ወደ ግብፅ ሀገር ይሂድ፣ ለቤተ ክርስቲያንም ስራ የሚያስፈልገውን ሁሉ ስጠው አለችው። በዚያም ጊዜ ከዚህም በኋላ ንጉስት አቡርን አስጠርታ ብዙ ገንዘብ እና ለቤተ ክርስቲያኑ ስራ የሚያስፈልገውን ሁሉ ወርቁን፣ ብሩን ሰጠችው። ከሰጠችውም በኋላ ያ በጭቃ የተሰራውን አፍርሶ ሕንፃውን በጡብ በድንጋይ እንዲሰራ አማዱን የጥድና የዝግባ እንጨት እያስፈለፈለና እያሳነጸ እንዲቆምለት አዘዘችው። ዳግመኛም የቤተክርስቲያኑን የቤተ ክርስቲያኑን ስራ በጨረስክ ጊዜ በአካባቢ የስደተኞች መጠለያ የእንግዳ መቀበያ የሚመነኩሳ መኖሪያ የሚሆን አዳራሽ በነፍስ በዚህ በሰጠው ግን ገንዘብ ሰርተ አስተናግድ አስተዳድር አለች። ከዚህም በኋላ አውር ይህንን ትእዛዝ ተቀብሎ ወደ ግብፃ ለመሄድ ገና በመንገድ ላይ በጉዞ ላይ ሳለ ኔቅሎን ከሚባለው ቦታ ሲደርስ ቅዱስ ገብርኤል ከሱ ባለመለየት ምግቡን እየመገበ ውና እርዳታ እያደረገለት ሸኘው። ከዚያም በደረሰ ጊዜ ወንድሞች በታላላቅ ደስታ ተቀበሉት። በፍጹም በሕይወት ስላገኙትም ፍጹም ደስታን የተሰማቸው እሱም በእሱ ላይ የተደረገውን ሁሉ ነገራቸው። ከዚህም በኋላ አውር ቀድሞ የተሰራውን ቤተ ክርስቲያን አፍርሶ ንግስቲቱ እንደነገረችው የቤተ ክርስቲያኑን ህንፃ በጡብ ድንጋይ መሰረተ። የፍጹም የፍዩም ሰዎች የአውርን መምጣት በሰሙ ጊዜ ለመላእክት አለቃ ለቅዱስ ገብርኤል ቤተክርስቲያን ስራ አስፈላጊ የሆኑ እቃዎችን አቀረቡ። ለስራውም ተባባሪነታቸውም በታላላቅ ደስታ ገለጹ። የመልካም ስራ ጠላት የሆነ ሰይጣን ግን ይህንን በጎ ስራ ዝም ብሎ ለመመልከት ስላልቻለው የቅዱስ ገብርኤልን ተራዳይነት አልተለየም አልተለያቸውም ነበረ። በረከቱ ከአገልጋዩ ከእኔም ከፍቅርተ ማርያም ከነመላ ቤተሰቦቼ ጋር ይሁንና ይጠብቀን እስከ ዘላለሙ ድረስ አሜን። አምስተኛ ምዕራፍ ጸሎቱና በረከቱ ከአገልጋዩ ከእኔ ከፍቅርተ ማርያም ከነመላ ቤተሰቦቼ እስከ ዘላለሙ ይጠብቀውና አቅሮኒዮስ ሚናስንና ዱሜስርያን ከአንበሶች ጉድጓድ እንዳወጣቸው የሚናገር የቅዱስ ገብርኤል ተአምር ነው ከላይ ስማቸው የተገለጸው ሰማዕታት ምስጋና ለሱ ይሁን በጌታችን በኢየሱስ ክርስቶስ ስም ስላመኑ ንጉሥ ዲዮቅሌጤያኖስ በአንበሶች ጉድጓድ በጣላቸው ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ ከተጣሉበት የአንበሳ ጉድጓድ አወጣቸው በሰማያዊ መንግስት የሰማዕትነት አክሊል እስክትቀዳጁ ድረስ ከቀናች ሃይማኖታቸው እንዳይናወጹ አጽናናቸው፣ አረጋጋቸው። ከዚህም በኋላ ከነሱ ተሰወራቸውና በታላቅ ክብር ወደ ሰማይ አረገ። አማላጅነቱ ለአገልጋዩ ለእኔ ለፍቅር ተማሪያም ከነመላ ቤተሰቦች ይደረግልንና እስከ ዘላለሙ አሜን። አቅሮ አቅሮንዮስ፣ ሚናስ፣ የአሞኒየም እህት ዲሙስርያን ከአንበሶች ጉድጓድ ያወጣ ልዩ በሆነ በተሰጠ ስልጣን ቅዱስ ገብርኤል ሆይ፣ ግብረ አበርነት የሌለ ከልዩ ስራው ከሰይጣን ከዚያ ዓለም ትካዜ አድነኝ እኔን ባሪያህን። ሐዘን ያደረበትን ሰው እያደርግ

ወድንግል በስጋ ኪም እግዚአብሔር ጸባው ሰላም ለኪ ብርክት አንቲ እማንስት ወብሩክ ፍሬ ከርስኪ ተፈሲ ፍስት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸሊው አባ ፍቅሩ ወልድኪ ኢየሱስ ክርስቶስ ከመሰረለ ናጣቢን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ገብርኤል ድርሳን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ከልዩ ልዩ ድንጋጤና ፍራት ድንዘንድ ይህን የቅዱስ ገብርኤል ድርሳን ጸልያለሁ እንዲህ እያልኩ መድን ሄል እያውካ ኤል አውካ ኤል ተርቦታ ኤል ግኤል ዝኤል ቡኤል የአስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው። መላኩ ከዳቢሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅዱስ ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መጽን ኃይል እንዲሆናት ነው። አቤቱ ለእኔም ለአገል አገልጋይ እንደዚሁ ኃይል ጽን ሰተ ከመዓልትና ከሌሊት ድንጋጤ አድነኝ። አሜን። ከላይ ከሰማይ ወደ ድንግል የተላክ